ባሊያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔርን ተጠማችል። እግዚአብሔር የሚርበው ሰው ምረቱን እያሰበ የሚያለቅስ እኔ እንዲህ ያለው አመፀኛ ሲሆን ጌታ ሆይ እንዴት ቻልከኝ ብሎ ለፍቅሩ የሚሳሳ በፍቅሩ የተነደፈ ሰው ሲሆን እሱ ነው ከእግዚሔር ጋር መኖር። ስለዚህ እግዚአብሔርን ጌትነቱን፣ ፈራጅነቱን ብዙ ጊዜ ከምታስቡ ይልቅ ፍቅሩ ላይ ትኩረት አድርጎ ፍቅር ጉልበት አለውና ዳኝነቱንም ማሰብ ይገባል። እግዚአብሔር መቀለጃ አይደለምና። የሆነ ሆኖ ግን ፍቅሩ ስቦ ከሱ ያደረሰናል። ስለዚህ እግዚአብሔር ቤተሰዎች ከእግዚአብሔር ጋር ለመኖር ምን እናድርግ ስትሉ፣ ግዴታ ሆኖብን አንድ ነገር አናድርግ ምን ሆኖብን እናድርግ? ፍቅር ሆኖብን። ስትጸልዩ ረፍዶባችሁ ብታገኙት፣ ሁለት ሰዓቱማ እንግዲህ ሁሉ እስከምደግም አትበሉ በፍቅር አንዲቱን አቡነ ዘበሰማያት ደግማችሁ ውጡ። እግዚአብሔር በፍቅር የምትሆን ነገ፣ ይህን ደግሞ ጸሎት ለማሳጠር አትጠቀሙበት። መጠቀም ያለብን እግዚአብሔር የሚፈልገው ቀመር ሳይሆን ፍቅር ነው የሚፈልገው። ፍቅር ይቀድማል። የህግ መጀመሪያ ምንድን ነው ብሎ አንድ ህግ አዋቂ ሰው ጌታ የሚጠይቀው፣ እግዚአብሔርን ከሁሉ አስቀድመ ውደደው ነው ያ። እግዚአብሔርም ምንድን ነው ከኛ የሚፈልገው? እንድንወደው ብቻ እንድንወደው የሚፈልገው ምን እንድንሰጠው ነው? ምንም እንድንሰጠው አይደለም። ጸጋውን ለመቀበል እኛ እንደሚወደን እርግጠኛ የሆነ ልብ እንዲኖረን ብቻ ነው እግዚአብሔር የሚፈልገው። ያንን ነው የሚፈልግ እግዚአብሔር። ስለዚህ ከእግዚአብሔር ጋር ለመኖር ሁለተኛ እየሳሳን እንጂ እንደ ክፉ ንጉስ እየተጨነቅን አይደለም መኖር ያለብን። ይህ ሁለተኛው ነው። ሶስተኛው ከእግዚአብሔር ጋር ለመኖር ምን ሆነን እንኖር? ስራ ስንሰራ ጽድቅና ኩነኔን ተመሳሳይ ነው። በርግጥ ጽድቅና ኩነኔን ራይት ኤክስ እያልን ህግን ለመፈፀም ሳይሆን ክርስቶስን እያሰብን እናደርገው። አሁን ደግሞ እያሰቡ ማድረግ ምን ማለት ይመስላችኋል? ለምሳሌ የሰበካ ጉባኤ አባል ክፍያ ብትከፍሉ ካልከፈልኩ በወልድ ክርስትና አነሱልኝም፣ ብሞት አይፈቱኝም ብላችሁ አለ መስጠት ያለባችሁ ክርስቶስን፣ ለክርስቶስ እንዴት መታደል ነው። አሁን እስኪ አሁን የአንዲት ሀገር ንጉስ መጥቶ ከአንዲት ድሃ ቤት ዛሬ ምሳ የምበላው ከአንቺ ቤት ነው ቢል፣ ወይ መከራዬ ደግሞ እኔ ቤት ሊመጣብኝ ነው ነው የምትለው እንዴት ቢወደኝ ነው ነው የምትለው አንዲት አንዲት ድሃ ሴት፣ እንዲያውም አንድ ሙክት አንድ ሰው ቢያድና አንድ ድሃ ሰው ቆሎ ቆልቶ ቢያቀርብና፣ እኔ ይህን ቆሎ ነው የምበላ፣ አንተ ዛሬ ቆሎ እንድትሰጠኝ እፈልጋለሁ ቢል ምንም የማይቸግረው ንጉስ ባለጸጋ ምን አይነት ሰው የሚወድ ሰውን አሁን የኔን ቁሎ ሰው ብሎ ይቀበለኝ አትሉም? አሁን እግዚአብሔር ከኛ ሳንቲም ሲጠይቅ አይገርማችሁም? እንዴት አድርጎ ቢወደኝ ነው ማለት ሲገባን? ግዴታ ሄደን እንዴት አረጋለው ሳይሆን መሆን ያለበት ምንድን ነው ማሰብ ያለብን፣ ክርስቶስን እያሰብን፣ ግዴታችንን እያሰብን፣ ጽድቅና ኩነኔን እያሰብን ማድረግ አለብኝ። አብይ ጾም ገብቷል፣ ምን አረጋለው ዘጠኝ ሰዓት መሆን አለበት አስራት መክፈል አለብኝ። ምን አረጋለሁ እግዚአብሔርን ከሚከፈው ከገሌ ጋር ልታረቅ አይደለም፣ መሆን ያለበት መሆን ያለበት እግዚአብሔርን እያሰብን እወ ስራዩ ይሰሪ ለክሙ እወ ህድጉ ያሃድግ ለክሙ እናንተም ተው ይተውላቸዋል። እናንተም ይቅርበሉ ይቅር እኔ እግዚአብሔር ይህን ያህል ዓመት ከተሸከመኝ ወንድሜን እህቴን ሶስት ወር ብታገሰስ ብሸከምስ ብለን ማድረግ ያለበት ክርስቶስን እያሰብን ካደረግነው ምንም ጽድቅ አይሰለቸንም። ወጥተንም ከቤተ ክርስቲያን አንጠፋም። ክርስቶስን አስበን ከሆነ ቤተ ክርስቲያን የመጣን ሰብካ ጉባኤው ቢያስከፋን አንወጣም፣ አለቃው ቢያስከፋን አንወጣም፣ ሰባኪው ቢያስከፋን አንወጣም። አኩርፈን የምንጠፋው መጀመሪያም አላማችን ጽድቅና ኩነኔ ብቻ ገሃነም እንዳይበላን ገነት እንድንገባ ነው እንጂ የክርስቶስን ሐሳብ እያሰብን አምላኬን ላገኝ ይሄዳለሁ እያለ ስለማንመጣ ነው። አመጣጣችን መስተካከል ስለነበረበት በስህተት ስለመጣን በስህተቱ ከቤቱ እንወጣለን። እግዚአብሔርን ብሎ የመጣ ግን ምን ብሎ ከአባቱ ቤት ይወጣል? ምን ብሎ ማን ብሎ ማን በጎሪጥ ባየው፣ ማን ፊት ቢነሳው፣ ማን ግንባር ሊቆጥርበት ከቤቱ አይወጣም። የአባቱ ቤት ነው። ማን ከአባቱ ቤት በቀላሉ ይወጣል? ስለዚህ ስንመጣ እግዚአብሔርን ብለን ይወጣ ሰው ብለን ስላልመጣን፣ ሰው በሰው ምክንያቱም ከቤቱ ለምን እንወጣል? ከቤት ሰው ይደክማል፣ ይወጣል፣ ይነሳል፣ ያድጋል። እሱ ነው ሌላው ከእግዚአብሔር ጋር ለመኖር ምን እናድርግ? ከእግዚአብሔር ጋር ለመኖር ወይን ከግንድ ጋር በሚኖርበት መንገድ እንኖር እላችኋለሁ። ወይን ከግንድ ጋር በሚኖርበት መንገድ የዮሐንስ ወንጌል ምዕራፍ 15 ቁጥር አራት ላይ ታገኙታላችሁ። እንዲህ ብሎ ይናገራል። አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካሊሁ ወአንትሙ አይጹቂሁ እኔ የወይን ሐረግ ነኝ፣ የወይን ግንድ ነኝ። እናንተ ቅርንጫፍ ናችሁ። ቅርንጫፍ በግንዱ የኖረ እንደሆነ ያፈራል። እናንተም ንበሩ ብየ ወአነ ብክሙ፣ እናንተ በኔ ኑሩ፣ እኔም በእናንተ እኖራለሁ። እንደዚህ ሆነስ ይሆን እንደሆነ ንሳብ፣ ዝቅ ብሎ ቁጥር አስር ላይ ሪያስ ክሙ ከመትሁሩ ወፍሬ ትፍረዩ ወውእቱ ፍሬክሙ ይነብር ለዓለም ፍሬ እንድታፈሩ አደርጋችኋለሁ። ምን የሆነ እንደሆነ ከእኔ ጋር የኖራችሁ እንደሆነ ከእኔ ጋር የኖራችሁ እንደሆነ። ስለዚህ ከክርስቶስ ጋር እንደምንኖረው ምንድን ነው? ቅርንጫፍ ከግንዱ በሚኖርበት መንገድ ከቅርንጫፍ ከግንዱ ምንድን የሚያደርገው ይመገባል። ማዕድን ይመገባል፣ የሚያስፈልገውን ንጥረ ነገር ለማበብ የሚሆነውን ቅጠሉ እንዲያድግ ቅርንጫፍ እንዲያወጣ የሚያደርገውን፣ ሌሎች ትንሽ ቅርንጫፎች እንዲያወጣ የሚያደርገውን እንዲያብብ የሚያደርገውን እንዲያፈራ የሚያደርገውን መዓዛ እንዲያገኝ የሚያደርገውን ጠንካራ የሚያደርገውን ነገር ሁሉ ከግንዱ ይወስዳል። ቅርንጫፉ ግን ቢቆረጥ ወደ እሳት ይጣላል፣ ይደርቃል። ባይጣልም ይበሰብሳል፣ ምስጥ ይበላዋል። ከግንዱ ያለ ቅርንጫፍ ግን ያፈራል። ስለዚህ ምንድን ነው እኛም ከክርስቶስ ጋር ቅርንጫፍ ከግንድ ጋር በሚኖርበት መንገድ እንኑር። ምን እያደረግን የሱን ምግብ መመገብ አለብን። ቅርንጫፉ ከግንዱ መመገብ ቢያቆምስ ይቆረጣል፣ ተዘንጥሎ ወይም ደግሞ ተከፍለ ይወድቃል። ከክርስቶስ እንዳንለይ እንመገብ። ምን እንመገብ? ስጋውና ደሙ። ምን እንመገብ? ቃለ እግዚአብሔርን። ሁልጊዜ ወንጌሉን መመገብ። አያቸው አደለም? እነዚህ ቅርንጫፎች ያደጉት ከግንዱ የሚመጣላቸውን ወተት እየጠጡ ነው ያደጉት። ክርስቶስ እኛን የሚያሳድግበት ወተት አለው። አንደኛ ጴጥሮስ ምዕራፍ ሁለት ላይ እንደነገረን አፍቅሩ ሀሊበ ነባቤ ዘአልወቱ ቱሴት ቅልቅል የሌለበትን ለድህነት የሚያሳድጋችሁን የቃሉ ይለን። በየቀኑ መጽሐፍ ቅዱስን ማንበብና መማር ያሳድጋል። ወይ ከውን እንተትክልት አበማ ዘመን ምን የሚያረግሰው ሕጉን በሌሊትና በቀን የሚያነብሰው ከውሃ ዳር እንደተተከለች አትክልት ይሆናል ፍሬውን በየጊዜው እንደሚሰጥ ቅጠሉ እንደማይጠወልግ ይሆናል። ይላል መዝሙር ምዕራፍ አንድ ላይ ቅዱስ ላይ ሲናገር። ስለዚህ ቅርንጫፍ ነን እኛ። እንድናድግ ምን እናደርግ? ከግንዱ አንራቅ ወገኖች። ቅርንጫፍነን ምን እናደርግ? ምግብ እንውሰድ፣ ምግብ እንውሰድ። አንድ ቅዱስ ስጋው ክብር ደሙን፣ ሁለት ቃለ እግዚአብሔር። በየቀኑ መመገብ አለብን፣ በየቀኑ ጉባኤ ሲዘጋጅ። በአመት አንድ ጊዜ ሁለት ጊዜ ተሰብከን ነፍሳችን ማደግ አትችልም። ልብ በሉ፣ አንድ ቅርንጫፍ ከግንዱ አሁን ብቻ ምግብ ቢወስድ ለነገ ጭምር ይሆነዋል ለከርሞ ጭምር ይሆነዋል? አይሆነውም። በየቀኑ ነው የሚመገበው። ቃለ እግዚአብሔር ምግባችን ነው። የምንጠይቀውም ሲሳየነ ዘለለዕለትነ ብለን ነው። የዕለት እንጀራችን ስጠን ዛሬ ብለን ነው። በየቀኑ አንድ ምዕራፍ መጽሐፍ ቅዱስ ቢያንስ እስኪ አንብቡ፣ እንማር። ሁል ጊዜ ሲሳየ ነፍስ ቃላት ይሁለ እግዚአብሔር እስመ ቃለ እግዚአብሔር ሲሳይ ዘበአማን ውእቱ። የእግዚአብሔር ቃል የነፍስ ምግብ ነው፣ እውነተኛም እንጀራዋ ነው። ተመጥኖ ምግብ ያላገኘ ስጋ ለራስ ፍልጠት ለሆድ ቁርጠት እንደሚጋለጠው ሁሉ ቃል እግዚአብሔር የማትመገብ ነፍስ ሁልጊዜ ህመምተኛ ናት። ለፍሬ የማትበቃ ስለዚህ ቅዱስ ስጋውን ክቡር ደሙንና ቃል እግዚአብሔር መመገብን ሀብተ መንፈስ ቅዱስን መመገብን የመንፈስ ቅዱስ መመገብ አለ። ልታውቃላችሁ እንዲህ ብሎን ነበር። ዮሐንስ ወንጌል ምዕራፍ 14 ላይ እኔ እያሃድገ ክሙ ጓ ለማውጣት እኩኑ ዳሃደግ አላደርጋችሁም ብሎ ነበር። ዳሃደግ ማለት ልክ እናት የሌለው ጫጩት ማለት ነው። ግን ተመልከቱ ርግብ የተለየችው ጫጩት እንደማይፈለፈል መንፈስ ቅዱስ የተለያት ነፍስም አትፈለፈልም። ዶሮ ወይም ርግብ እንቁላሏ እንዲፈለፈል በክንፏ አቅፋ ትይዘዋለች። ያ ጊዜ በእናቱ ሙቀት እንቁላሉ እግር አውጥቶ ጫጩት ሆኖ ይራመዳል። መንፈስ ቅዱስ በርግብ አምሳል የወረደበት አንዱ ምክንያት መንፈስ ቅዱስ በክንፈረዴቱ ሲያሟሙቀንና ሲያቅፈን እኛ ሰው ሆነን መራመድ ስለምንችል ነው። ስለዚህ የመንፈስ ቅዱስን መግቦት ቤተክርስቲያን ውስጥ ማግኘት አለብን። ቤተክርስቲያን በየቀኑ ኪዳን ማድረስ ማስቀደስ፣ ቢያንስ በሳምንት አንድ ቀን ውር ጠዋት ሌሊት ሄዳችሁ ማስቀደስ፣ ካልተቻላችሁ የከሰዓት ቅዳሴ አለ። አድባራቱ ሰፍተዋል፣ እግዚአብሔር ይመስገን እ በየትኛውም ኢትዮጵያ ክፍል ላይ የቤተክርስቲያን ችግር የለም። በእርግጥ መምህሮቻቸው እየሞቱባቸው፣ ካህናት እየታረዱባቸው፣ ቤተክርስቲያን እየተቃጠልባቸው የራቃቸውም አሉ። እንደው እኛ ግን ምንን እንመልስ ቢሆን አጠገባችን ቤተክርስቲያን በየቦታው እየተሰራ ነው። ልብ በሉ። ቅዱስ ዮሐንስ አፈወርቅ ይላል፣ አንተ ሰውዬ፣ አንተ ሰው ሰባሰገል የክርስቶስን የተወለደበትን ቦታ ለማየት ሁለት ዓመት ተጉዘዋል። አንተ ሁለት ደቂቃ ተጉዘ ቤተ ክርስቲያን ለመምጣት የምትቸገር ለክርስቶስ ምን ትመልስለት ይሆን ይላል። ሁለት ሰዓት እንኳን አንጓዝም። ቤተ ነው የሚሏቸዋል። ሌላ አይደለችም፣ ቤተ ክርስቲያን ነው አንዱ እንደ ወይን የምንኖረው ቤተ ክርስቲያን ውስጥ ብንኖር እንጂ በአመት አንድ ጊዜ እንደዚህ። አሁን ስታዩት እንደውዚህ እያንዳንዳችሁን ማይክ እየሰጠው ባናገራችሁ ይህን ህዝብ ብታዩት መፊቴ እንደው አገር እንደው ሰው ራሱ ሌላ ቦታ ያለ አይመስልም እኮ አሁን፣ ብዛታችሁ እግዚአብሔር አይቀንሳችሁ፣ በእውነት አይቀንሰን። እንዴት ደስ እንደምትሉ እኔ በነገራችሁ ላይ መስቀሌን ኪሴ ውስጥ የቀጠጥኩት ብፁዕ አባታችን እየባረኳችሁ ስለሆነ ነው። ስለዚህ የእኔ ይከተትና የጳጳሱ ከቆመ ይበቃናል፣ እየተባረክን ነው። ስለዚህ አሁን እኔ የምነግራችሁ ለምንድን ነው፣ እንዲያበዛን እግዚአብሔር ፈቃዱ ይሁን። ይህን ካልኳችሁ በኋላ ግን የምነግራችሁ ለምንድን ነው እንዲህ እንድንሆን አንድ ዓመት በዓመት አንድ ጊዜ በዓመት እንዴት ተከምረን አይደለም፣ ሁልጊዜ እየመጣች እቤት እንኖር፣ የአባታችን ቤት ውስጥ እንኖር። እግዚአብሔር ጋር ለመኖር እንደሱ ነው። ሁለተኛስ ሁለተኛስ ሕዋሳት ከአካል ጋር በሚኖሩበት መንገድ ከእግዚአብሔር ጋር እንኖር። እስኪ ሕዋሳት ከአካል ጋር በሚኖሩበት መንገድ ይኖሩ። ከማን ጋር በሚኖሩበት መንገድ አቤት ከአካል ጋር ሕዋሳት ለምሳሌ፣ እስኪ አንድ ጣት ውሰዱ አውጡ። አንድ ጣት ትንሿ ናውጣ። ይሄ ቆይ ቆይ የሚለውን እንዳታወጡት። ትንሹ ነው ማውጣት፣ ትንሿ። በጣም ጥሩ። አሁን እቺ ጣት ምን ትባላለች? እቺ ጣት አጠቃላይ ከእግር ጋር ተጨምራ ምን ትባላለች? ሰው በሉ። እሺ፣ ቆርጠን ብንጥላት፣ አሁን እኔ እንደዚህ ብዬ ከነጣቴ ሰል ሰው መጣ ይባላል አይደል? ሰው መጣ በሉ ጥሩ ከዛ ደግሞ ቆርጠ ብናጠላት እኔን አሁን ለምሳሌ እቺ ይሄ እንዲሁኛ እየተንቀሳቀስኩ ያ ማን ነው ይባላል? አባይ ይባላል። ከዛ ደግሞ ተቆርጠ ቀ የማን ቆራጣጣት ነው የሚባለው? ማለት ሰው የሚለውን ስም ራሱ አጣ ማለት። እስከ አብሮ እስካለ ድረስ ግን ሰው ይባላል። ስለዚህ ምን ማለት ይመስላችኋል? ይሄ ቤተ ክርስቲያን የክርስቶስ አካል ናት። ኤፌሶን ምራፍ 1 ቁጥር 23 ላይ ዘውቱ ርዕሳ ለቤተክርስቲያን እንተ ይእቲ ስጋ ሆን እሱም የቤተ ክርስቲያን ራሷ ነው እሷ ደግሞ አካሉ ናት እኛሳ ህዋሳቶቿ ነን የማን ቤተክርስቲያን ስለዚህ ከእግዚአብሔር ጋር እንዴት ኑሩ ባላችሁ እንደ ህዋስ ነው መኖር ያለብን ህዋስ ምን ያስፈልገዋል ቢያንስ አንድ ህዋስ ጤነኛ ሆኖ ከአካሉ ጋር እንዲኖር ቢያንስ ሁለት ነገር ያስፈልገዋል አንደኛው ደም ሁለተኛው ኦክስጅን ያስፈልገዋል ደምና ኦክስጅን እቺ ጣቴ እንድትጨብጥ እንድትጽፍ እንድታጣብቅ ይዛ እንድታስቀር እንድትቆነጥር፣ እችጣቴ እጥፍ ዘርጋ እንድትል ምርኩዝ እንድትሆነ በወድቅ እችጣቴ ምን ያስፈልጋታል? ከቃሉ ጋር ናቸው። ምን ያስፈልጋታል? በትንሹ ደምና ኦክስጂን ያስፈልጋታል። ደምና ኦክስጂን፣ ክርስቲያንም የክርስቶስ ህዋስ ነውና በአግባቡ መኖር እንዲችል ደም የተባለ ቅዱስ ቁርባን ነው። ደገምኩት ቅዱስ ቁርባን ነው። ደም የተባለ እስትንፋስ ግን የተባለ የመንፈስ ቅዱስ ሀብትና ጸሎት ነው። ጸሎት የማይጸልይ ክርስቲያን ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክሲጂን አልላክለት ያለ ህዋስ ይመስላል ማለት ነው። ምን ይሆናል ማለት ነው? ይሄ ተቆርጦ ይጣላል። ስለዚህ በየቀኑ የምንጸልየው ይውላችሁ፣ ግዴታ ሆኖብን አይደለም። የምንጸልየው ከእግዚአብሔር ጋር መነጋገር ይሄ እድል አይደለም። እስከ አንድ ጥያቄ ልጠይቃቸው። አንድ በጣም በአለም የምታከብሩት ሰው በአለም የምታከብሩት ሰው ላነጋግር እፈልጋለሁ ብላችሁት ነገ ሶስት ሰዓት አገኘሃለሁ ቢላችሁ ደስ አይላችሁ አይላችሁ? እንደ ስም ከምጠራ እኮ ብዬ ነው። የተከበረ የተከበረ ሰው ጠራ ነበር ምን ያደረግልናል። ስም ስም እንጠራ፣ እገሌም ለምሳሌ ማለት ነው አሁን እሱ ሰውዬ የሆነ ሰው አሰው የምጠምጣቀው እሱ ሰውዬ አገኛለሁ ብሎ ቢደውላችሁ ደስ አለችው። እንደዚያ ከሆነ ምክንያቱም አሁን እንደ ዝም አላችሁ እንጂ ዘፋኝ ስታገኙ ሁሉ አብራችሁ ፎቶ እነሳ ትሉ የለም እንዲ ይቅርታ አስቸገርኩ። ፎቶ እነሳ ትሉ የለም ተብሎ ይታመናል። ነው ኤርፖርት ላይ አንዳንድ ጊዜ ያለው መቼስ ታደርጋላችሁ። እግዚአብሔርን ያህል ንጉሥ ሊያነጋግረን ቀጠሮ ይዞልን ጸሎት ማለት እሱ ጸሎት በል ተናግሮ ምስለ እግዚአብሔር ሕዋስ ጤነኛ ሆኖ የሚኖረው ኦክስጂን ሲያገኝ ነው። ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ፣ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ የእግዚአብሔር እጅ ከኛ ጋር ነው። እሱ ነው።